ሙሚን የተቃጠልኩ ነው ያለችው ጊዜ አራጋሚ ልስትሽ ወይ ለማለት ማለት ነው። ሙት ይከፍታለሁ ብዬ በቃ ቢዚ ሆንኩ። አሁንም ላይ መቃጠል ላይ ናቸው። የምርኛ ነው እግዚአብሔርን ዱንያ ጠፍ እኮ አሁን እኮ ወደ ራስሽ ተመልሰሽ አቢዶ አትፖሰች በእርግጥ እኔም ትቻቸዋለሁ። በቃ አስጠልትውኛል እኮ ማርያምን። ግን በቃ ሲሰዳደቡ ስድብ እየጻፉ ሚሽን ሲያደርጉ ቅጥል እላለሁ ማርያምን

እኔ ራሱ ማለት ነው ስሚ ዱንያ ማለት ነው ሰኒም ሀያት እልክላቸዋለሁ። በውስጥ እኔ ራሱ ያቃጠለኝ ብዙ ነገር አለ። ሳይሆን ነገር ክልኝ አንፈልግም። እንደማን ተቃጥሎ ማን ይቀራል? ትሰሚያለሽ። ያንን ሰምተሽ ምን እንደት ተሰማሽ? እንዲህ ትነግሪ ብቻ ማለት ነው። በእግዚአብሔር ምንድን ነው እሱ በእናላ ክልኝ ወላሂ በውስጥ ነው የምነግርሽ፣ የሪከርድ ሪከርድ የማድረግልሽ እዚህ ለማድረግ ደግሞ አልችልም። ሪከርድ ማለት ነው፣ ሪከርድ አድርገሽ ላክልኝ። እሺ፣ ይሰማል። ሪከርድ ያደርግልሻሉ ንግግሩን ራሱ። እሺ፣ ካልሰማሹ፣ እሺ፣ ካልሰማሹ ደግሞ ሰማሽው ነው። መጀመሪያ እኔ ሪከርድ አድርጌ ልንገርሽ እና ካልሰማሹ ሪከርድ አድርጌ ልክልሻሉ። ይሄ መራጃ ያለ ነገር ነው። መራጃ ያለ ይ በስነ ስርዓት

የሕይወቴ ቁልፍ ነበርሽ። የሕይወቴ የስኬት ቁልፍ ነበርሽ። አሁን የስኬት ባዶ ነሽር ከሕይወቴ ውጭ የስኬት የቁልፍ ነሽ ብለሽኝ እንደ እና የምትገለብጪኝ በደቂቃ እኔ ሳላውቅ ብደብቀሽ ነበረ የሆነ ምስጣ ምስጥር እኔ የጠበቅ የጠበኩት የድሮ ያለፈ ስለሆነና

እኔ ከዚህ በፊት ነው። ዱኒያ ጠፊ እኔ ያለኝ ታሪክ ወደ ታሪክ፣ አዲስ አበባ አዲስ አበባ አራት ኪሎ ላይ ነጭ ቲሸርትና ጥቁር ሱሪ ለብሼ ፎቶ ተነሳ። አንድ ወንድ መጣ ከሱ ጋር ፎቶ ተነሳ። አሁን ሁለት ሺ አስራ ስምንት ደግሞ ቆጥሮ ተከስቶ ደረሰ ብዙም አይደንቀኝም። በቃ አለት ለበቃ ይኸው ነው እና የደበቅሽኝ ነገር የለም፣ ያለፍሽ ነገር የለም። እሷ ነች ይሄን የላክሽ አሁን ፎቶ። አንቺ ይሄን ፕሮፋይል ያስቀመጥሽ ፎቶ እሷ ነች የላክሽ፣ ተዘቅዝቃ። አዎ እሷ ናት የላከች ይሄን። እያየሽ ፎ አብልበት። ይሄን እያየሽ ፎ ይህን እያየ ማለት በቂ አይደለም። የተደበቀ ነገር አለ። ነገር ይህ ብቻ አይደለም ታሪኩ። መሀል ላይ እጃን ባርገበት አልፈሸዋል። ያኔ እሷ ቆንጆ ነበረች። አሁን ደግሞ አንቺ ስትመጣ እሷ ቆርቆንዳ ስለመሰለች እኔ በጣም ነደበኩት። እናት አቴጅቢ አቴጅቢ። አሁን ቦይስን ቦይስ እያስቀመጠች ነው። አሳብን ሰረቀች በቃ እንደዛ ከሆነ በቃ አንቺ ፊት ሰታሻታል። ማንም ሰው እንትን ሳትሰጭ ፊት ሳትሰጭው ሳታቀርቢው እንደዚህ ሜሴጅ የማይልክም ወይስ የማያደርግም። ስለዚህ ትልቁ ችግር አንቺ ላይ ነው። ፍቅር እሱ ነው። እንኳን ዱኒያ ጠፌ ማለት ነው። ዶላር መቶ ሰባ ስለገባ እሷ ፊቴ ላይ ነው የምትመጣው። ፊቴ ላይ ትመጣለች። እንደዛ ከሆነማ ምርጫሽን ጥግሽን ያዥ። አንድ ሰው እኮ ሁለት እንትን ብሎ አይሆንም። እና አንቺ ፊት እያሳየች ነው ምፈርደውም አንቺ ላይ ነው። እኔ በቃ ከም በኋላ አላምንሽ። ለምን? ትልቅ ችግር አለ አንቺ ጋር ፍቅር። ትልቅ ችግር ማምንሽ ፍቅረኛ አለች እኮ አለ አለ ለ ፍቅረኛ አለ እኮ አለ። እሱ አለ ነበረ እኮ ነበረ። እሱ ላይ አንቺ ማወቅ የምትፈልጊው አለ እኮ አለ። ካለ አለ። የለም በቃ አለ አለ አይኖ አይኖ አይኖ ምን አስፈለገ እኮ ያለፈ ታሪክ ተብሎ ዘጋን እኮ መቀራረቡና፣ እንደዚህ ምን አስፈለገ? ስህተቱ መቀራረሙ ላይ ነው፣ መኖሩ ማለት ነው። እስኪ እስኪ ኢትዮጵያ ላይ ያለ ፎቶ እና እኔ እዚህ በዚ ሩዝ ከበላው በኋላ የተነሳው ፎቶ መጀመሪያ ይለወጣል። ፎቶ እራሱ ይናገራል። ማይ ማርቶ ባሪ አትግብች ለማንም ባራት ክፈሽ ፍቅር ፍቅር ፍቅር እንትኑን ትልቁ ችግር አለ አንቺ ጋር ግን ስህተትሽን ማመን አትፈልጊም። ሁለተኛ ነገር ደግሞ የህይወት መስመር ሽንበት ምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንምንም ከታች ምስጃመክሎ እኔ እኮ የፍቅር እኮ በቃ ሁሉ ነገር ታሪኳን ነገራኝ። ጓደኛ ያርጊያት አሁን የደበቀች ሚስጥር ስላለ ነው። እናንተ የት ዲያችሁ ነው? ከታይ ኮሜንተሮች የት ውስጥ ናቸው? እኔ ስለ ፍቅርና ስለእኔ ጓደኝነት ነው። ኮሜንተሮቹ ኮሜንተሮቹ ቆ ለሁሉ እነሱ ይሄ ስራቸው አለ ስራቸው ነው፣ ይጻፉ ስራቸው ነው። ሁሌ በቃ ስለ አንድ ነገር አታገናኙ። እኔ ፍቅር የደበቀች ሚስጥር አለ። ጓደኛ ናት የደበቀች ሚስጥር አለ